አሰላሙአሌይኩም ወራሕመቱላሂ ወበረካቱ የዩቱብ ቻናል ቤተሰቦች እንዴት ናችሁ እኔ ጋ ሁሉ ሰላም ነው አልሐምዱልላሂ በመጀመሪያ ቪዲዮውን ሰብስክራይብ ላይክ ኮመንት ያረጋችሁ ጀምሮት እና ወዳጆቼ ዛሬ ወደ እናንተ መጥቻለሁ እስካሁን በቪዲዮ ወጥቼ አላውቅም። ዛሬ ግን በቪዲዮ መጣ ሆኜ እና ውቶቼ የነስር መድኃኒት የምታውቁ እስቲ ንገሮኛ። ከቀዝቃዛ ውሃ ውጭ ከበረዶ ውጪ ማለት ነው። እረ ነስር ሊደፋኝ ነው። ወላይ ምንም ስራ መስራት አልቻልኩም እና እባካችሁን እስቲ የምታውቁ ንገሮኛ በጣም አስቸግሮኛል። ሽ ነስረ ወላሂ ስራ መስራት አልቻልኩም። ማስቀጠል አልቻልኩም። ፍይቴን መንካት እራሷ አልቻልኩም። ወላሂ ሱብሃን አላህ ነስረ ያው ተፈጥሮም አለብኝ። ኢትዮጵያም ያለው ነበረብኝ፣ ግን ጉንፋን በያዘኝ ጊዜ እንደዚህ ፀሐይ በመታኝ ጊዜ ነበረ የሚነስረኝ ማለት ነው እዚህ ግን በየሰከንድ በቃ ፊቴም በነካው ቆጥርል እየነስረኝ ወላ ስብሃንላ። እዚ ሳውዲ ከመጣ ሁለት አመት አልሞላኝ ገና ሊሞላይ ነው እና ትንሽ ወራቶች ቀርቶኛል እና አምና ምንም በናላይ እንደዘንድሮ ምናል አስቸግረኛው። ይነስረኝ ነበር። ኡዱስ አረግ ምናምን እንደዚያ ፍንጫ ይስነካ ግን ውሀ በቀዝቃዛ ውሃ በረዶ ውስጥ በረዶ ፍሬዘር ውስጥ ያስቀምጠውና በሱ ኡዱ ያረግ ነበርኩኝ ማለት ነው አምና እና ዘንድሮስ እሱ ስ ውሃ ባይላንድ አርጌ ፍሬዘር ውስጥ እስቀምጬ በሱ ኡዱስ አረግ ብዙ ላይ አርግበት ልታጠብበት እና አንገቴም ላይ ምናም ስደፋ እምቢያለኝ ማለት ነው። ምንም አልቁም ብሎኛል። እና ወዶቼ እስቲ የምታቁ የነስር መድኃኒት፣ ማለት ነው እረ ተፋይ ነው። እኔ ወይ ሌላ ነገር እንዳይቀየርብኝ፣ ሌላ በሽታ እንዳይቀርብኝ ብዬ ፈርቼ ያለው ውላቸው እስቲ የምታቁ እና ሙቀት አልከበዳችሁ? ምናንተ ወላ ዘንድሮ በጣም ከብደኛል ሙቀት አራስምን ላይ ለሀገራችን። እንግዲህ እኛ ሀገር ሙቀት የለም አልምድላይ። እዚ ሀገር ሙቀት ዋዛ ነው። እኔ ሀገር እኮ አየሩ ብቻ ይበቃን ነበር። ሌላውን ተዩትና አየሩ ብቻ ይበቃን አለኛ ማለት ነው። እዚህ ሀገር በሙቀት ወይስ ለሙቀት ጊዜ ሙቀት፣ በብርድ ጊዜ ብርዱ። ግን ከሙቀት ብርድ ይሻላል ከሙቀት ስለእኔ ብርድ ይሻለኛል። ቢያንስ ለብሰን እንችለዋለን። ሙቀት ግን ምን ይሆናል? ስለሆነላ እና በጣም በላይ ስራ መስራት አልቻልኩም። አረቦች ደግሞ ሐኪም ቤት አይወስዱም፣ ለራሳቸው ጉንፋን ሲይዛቸው ራሱ ይሄዳሉ። በራሴ ብር ራሱ ሐኪም ቤት ስም ሲነሳ አይወዱም። ነውቶች እስቲ በረታቱኝ፣ እስቲ ሰብስክራይብ ላይ ኮመንት አርጉልኝ፣ እስቲ እሳት ኮይ፣ እስቲ ወላይ ከባድ ሙቀት ከበደኝ። ደሜ ፈሶ ሊያልቀብኝ ነው፣ በየሰከንድ ሰከንድ እየፈሰሰኝ ምክንያ እንዴት እንደሚያዞረኝ በቃ በአይኔ ራስ ጨለማ ነው የሚገባብኝ ማለት ነው። በቃ ደሜ ፈሱ ፈሱ ማለት ነው። ይከባድ ነው፣ ይከብዳል። ስደት እኮ በጣም ነው የሚከብደው። ሁሉ ነገሩ ይከብዳል፣ ግን ሙቀቱ ይቢሳል። ለእኔ ሙቀት በጣም ከብደውኛል በላይ ስባንላ እና እስቲ የምታውቁ ካለ ሌላ ከበረዶ፣ ከቀዝቃዛ ውሃ ውጪ ማለት ነው። አፍንጫዬን ሲይዝ አፍንጫ ሻዥ ምናምን ተብዬ ነበረ። አፍንጫዬን ሲይዝ ከፊንም ይመጣ መጥፎ በሽታ ወላሂ ሰው የላወቀው በሽታ ነው። ይህን ነስር ማለት ስንላ ነስር ጥሩ ነው ምናምን ይባላል፣ ግን ሲበዛ ድሞ ይኔ በዛ በ በጣም ነው በዛ ቢያንስ እኮ ትንሽ አንዳንድ ሰሆን ትንሽ እሱ አቀተዋ ራሱንም ሲያመው ምን ሲለው ቀለልለታል፣ ግን እኔ ሁሌ መድኃኒት ታጣለት እኮ። የሰው ሀገር የሰው ሀገር እኮ እንደዚህ ነው። ሐኪም ቤት ብሄድ ምናምን አላጣም ነበርኩኝ። ሱ ሚሆን ግን ያው አነስተኛ ያላችሁ ነው አገር ቤት። አረቦቹስ አይወስዱም፣ ለራሳቸው ብቻ። ይገርመኛል እኮ እነሱ በላይ አሁን ይሰግታሉ፣ ቅራን ይቀራል ለስሙ። ግን የሰራተኛ ዕቃ አይጠብቁም። ያው አንዳንድ አረቦቹ ግን ይወስዳሉ፣ ቶሎ ሲታመም ምናምን ሰራተኛ ሲታመሙባቸው